አንቺ ማርያም ደርቀ ነበር የተተዋወቃችሁ? የዘንድሮ ልጅ ቤተክርስቲያን አይተዋወቅ፣ ትምህርት ቤት አትተዋወቁ፣ የምትገናኙ ሶሻል ሚዲያ ላይ ምን ጉር ናችሁ። ግን አንዱ ለሶስት አራት ሶሻል ሚዲያ ደግሞ በኩራት ያወራዋል። ሶሻል ትምህርት ቤት ቢሉ ምናለ። ሶሻል ሚዲያ ላይ እሽ። እድሜዋ እድሜ ከ24 እስከ 51 ዓመት ውስጥ ያለ ነው። ቁጥር ያለው ማርያምን ከ24 እስከ 5 ከ24 እስከ 51 ባለው ውስጥ ነው ያለው። እዚህ ቤት እድሜያቸው የሚጠነቆልላቸው የሚሉ ምናምን ተወውም፣ አይሆንማ፣ ቁጥሩ ይጎላል።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 ድረስ ድሬስ እና ሱሪ ሁለት ልብስ በአንድ ላይ ማለት ነው። ድሬሱን ተለብሰዋለሁ። አንዱን ምረጥ፣ ቀሚስ፣ ሱሪ? ሱሪ። ሁለት የፍቅር ሁኔታችሁ ምን ያህል ትወዳታለህ? በጣም ወዳታለው። አልወዳትም፣ ገንዘቧን ፈልጌ ነው አፈቅራት አለው፣ እወዳታለሁ አለው፣ ላገባ ትፈልጋለሁ፣ ደስ ትለኛለች። እሷ ጋር ስሙ። በጣም ነው የምትወዳት ወይንስ ደስ ትበጣምረ? ፍቅራችሁ እኛም እናውቀዋለን። አንተ ባነግረንም፣ ምግብ በልታችሁ ታውቃላችሁ? አታቁም? እኔ እነግርሃለሁ። አታቁም አለ ግን መብላት የምትፈልጉት ነገር ምንድን ነው? መብላት የምትፈልጉት ነገር ያልበልማ፣ ጋይስ እንዴ፣ በሉ በል፣ መብላት የምትፈልጉት ነገር ዶሮ ወጥ። በህይወቴ ዘመን ለመጀመሪያ ጊዜ ሀበሻ ሆኖ ቀይ ወጥ ያለ ወንድ ብቻ ነው። ዶሮ ወጥ፣ ያው ከቀይ ጋር ቤተሰብ ናቸው። እ አንዱ ሁለት፣ ሦስት፣ አራት፣ አምስት፣ ስድስት፣ ዘጠኝ፣ አስር፣ አስራ አራት ዶሮ ወጥ። የኑሮ ማማ ሀብታም ነህ ደሀ ነህ መካከለኛ ነገር፣ የጤና ራስ ይችላለሁ የሚላሉ የለም። ያለው ደሀ ሀብታም፣ መካከለኛ መካከለኛ፣ አብረን እዚህ አበባ እየለመነ እኔ ምን ልበል? እሺ፣ የት መዝናናት ትፈልጋላችሁ? ስትገናኙ ቤት ውስጥ ክለብ ቦታ፣ ባህር ዳር አካባቢ ላይ፣ ከቢች ዳር አካባቢ መንገድ ላይ የት ነው መዝናናት የምትፈልጉት? እኔ የምፈልገው ነው ሰው ምፈልገ? እንዴ አንድ እኮ ስትጣመሩ እኮ አንድ አይነት ሀሳብ ነው የሚኖራቸው የተለያየ ሀሳብ። ላይክ ጽሞ ቦታ ታውቂያለሽ? ድምፅ ምናምን የማይበዛበት ባህር ዳር፣ ብቻህን። ባህር ዳር አራት ቁጥር እሺ። እስከዚያው አውራቸው ልደምረው

አባቴ አምላክ ይወረ ወዴት እንሂድ? በውስጡ የከጀለው ሰው አለ ተጠንቀቂ። በውስጡ በውስጥ ማለት ነው። አንተ ወንድየው የከጀለት ሴት አለች ተጠንቀቂ የሚለው